ሁለት ወላሂ ለዐዚም፣ ባዶ ቆርቆሮ ጀሪካ ላደላ ደፈራቸው እንዲህ አድርገው ተጫወቱባቸው። ወላሂ ለዐዚም በጣም ያሳዝናል። ስለእምነታችሁ አንዲት እንኳን መናገር አትችሉ። እኔ እኮ እናንተ እምነት ልጠይቅ ነው የገባሁት። ሰዎች ሰራጠሩ ለዛ ነው ግን እናንተ ወደ አሰላም አሌኩም ቱላ በረካቱሰላምና ውሱ አንድ ግሩፕ የቁርአን የምንቀራበት መርከዝ ላይ ጥያቄ እንደዚህ ልጆች አንስተው ነበር እና አንዱት ሴት ኒቃቢስት የሆነች ሴት ወቅ ከኒቃቧ ከጓንቷ በላይ ከእጇ ላይ አንዳንድ ልጆች ሲያደርጉ እናያለን እና ያ ይፈቀዳል ወይ

ሪኮርድ የሚያደርግልኝ ሰው ቢገኝ ብታረጉልኝ፣ ዛሀሪ ካለሽ እህቴ ለመልሱ ቁም ዛሀሪ ካለሽ አድርጉልኝ፣ እሱ በውስጥ ልኩልኝ። እሱ ጀምር። ሴት ልጅ ጌጣጌጥ ማድረግ ትችላለች? የመጀመሪያ ጥያቄ። ትችላለች ጭሯም ላይ አንገቷም ላይ ነገር ግን ተሸፋኝ ሆና ያለን ገላልጣ እንዲህ ማሳየት ትችላለች ወይ ከሆነ ለ አይሆንም። ሙተነቅብ ከሆነች ተሸፋኝ ከሆነች ልጅቱ ሰውነቷ አሁኖ የተሸፈነ ነው። አይደለም የትኛው ነው የሰውነት ጌጧን ነው እንድታወጣ ምትችላ አይቻልም። ሱ አላ በቁርአን ላይ ወላ ዩብዲነ ዚነተሁና ላ ብዑለትህን ይላል። ሴቶች የውበት መገለጫቸውን ለባላቸው እንጂ እንዳያሳዩ ይላል። አባይህን ወይም አባቷ ላይ ይችላለ ነው አባይ ብዑለትህን ወይም የባሉ አባት ዋን ይህ ወይም ወንድ አ እን ሆኑ ሰዎች ግን ከመ ከዘመኖች ሊያዩ አይገባ። ሌላው ደግሞ እንዲሁ ኒቃቢስት ሴት እንዲ ብርድ በሆነበት ሰዓትና አንዳንዴ በቅስቃዜ ሰዓት ከኒቃቧ ከንትኗ ላይ ጃኬት ላይ መደረብ ትችላለች ወ የሚል ነው። የወንዶች መለያ የሆነን ጃኬት አይቻልም። የሴቶች መለያ የሆኑ ጃኬቶች አሉ ወንዶች ሊለብሳቸውም አይችሉ እነዚያን በትለብስ ችግር የለውም ነገር ግን የወንዶች መለያ የሆኑ ልብሶች ጃኬቶች ከሆኑ አይቻልም። ምክንያቱም ነብ ስ ላ ሰለም ወንዶች የሴቶች መለያ የሆነ ልብስ እንዳይለብሱ፣ ሴቶችም የወንዶች መለያ የሆኑ ልብሶች እንዳይለብሱ ብሎ ከልከለው ማስረጃ ቃለ ነቢ ስ ላ ለ ሰለም ላዕና ላሁ ልሙተሸብሃት ምን ኒሳ ብርጃል ወልሙተሸብሂን ምን ርጃል ብኒሳ

የወንዶች መለያ የሆኑ ጃኬቶችን ግን ሴቶች መልበስ አይችልም፣ ተከልክሏል። ልክ ወንድ ልጅ ጉርድ ለብሶ ቢወጣ አስባችሁ፣ የሴቶች መለያ ከሆነ ያለብስ መልበስ አይፈቀድለትም። ሻሽ ለብሶ ምናምን እንደዚህ ያለ ቢወጣ ያስጠላል። ወንድ ወንድ ተደርጎ ተፈጥሯል። የወንድነት ማንነቱን ተለብሶ መሄድ አለበት። የሴቶች መለያ የሆኑ አልባሳቶች መልበስ አይፈቀድለትም። ሴቶችም ልክ እንዲሆ የወንዶችን አልባሳት ምናምን አድርገው መሄድ አይፈቀድላቸው። ለድራማ እና ለቀልድ ይሆናል አንዳንድ ሰዎች እንተውናለን እያሉ ይህን ነገር ሲሰሩ ይታያሉ። የወንዶችን ስታይል ማ አጅ አባት ያራዳለች አይቻልም። ይህ አላህና የነቢዩ ሰለላሁ ዓለይሂ ወሰለም ትእዛዝ ለማይክሩ ሰከንድ ቢሆን እራሱ ያንን ነገር መፃረር አይቻልም፣ ተገቢ አይደለም። ለትወና ቢሆንም እንኳን ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም፣ የሰው ልጅን በአማረ አቋም ፈጠርኩት ብሏል አላህ ወንዶች እንደ ወንድ ተደርገው ተፈጥረዋል። እንደ ወንድ ሆነ ሂድ። ሴቶች እንደሴት ተደርገው ተፈጥረዋል። እንደሴት ሆናችሁ ሂዱ። አንዳችሁ የሌላችሁን አትመሳሰሉ፣ ተከልክሏል እሱ ጥያቄ ያለቀጥል። እሺ፣ ጀዛኩም ላ ኸይረን አመሰግናለሁ። እሺ፣ ወንድሜ የዳዊት ልጅ ሰላም ነው፣ ምራዘን እንደት ነህ? ጸጋና ሰላም ይብዛላችሁ።

አምላክ አንተ ደንግጎ አመጣጡን ንገረኝ በስርዓት እስልምና እንዴት እንደተጀመረና መሰረት አመጣጡ፣ እኛ ክርስቶስ ኦርቶዶክስ እኛ ለምሳሌ እምነትን የጀመርነው ከዋና ከአዳም አመጣጡ፣ እያንዳንዱ ስርዓቱን ይዞ የወረደ አለን። አሁን እስልምና እንዴት እንደተጀመረና አመጣጡን ንገረኝ በስርዓት። እስልምና አመሰራረቱና አመጣጡ ከየት ነው ከተባለ ከአምላካችን ከፈጣሪ ዘንድ ነው፣ ከአላህ ዘንድ ነው። ማስረጃ

ደነገግኩላቸው ይህን ሃይማኖት እያለ ይናገራል ያችሁ ስለዚህ ድንጋጌነቱ ከአምላካችን ከአላህ ዘንድ ነው ለነብያቶች ሁሉ ተደንግጎ እንደነበረ ይነግረናል ሌላው ነብያቶች እንደሰበኩት ቃል በቃል ነብያቶች አደራ ሙስሊሞች ሁኑ እያሉ ይሰብካሉ ያዕቆብ ምን አለ ወያዕቆብ ያ በኒየ እናላ ስጠፋ ለኩም ዲነ ፈላ ተሞቱን ኢላ ወአንቱም ሙስሊሙ ልጆቼ ሆይ እነሆ አምላካቸው አላህ አንድ ሃይማኖትን መርጦላቸዋል አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አለ ያዕቆብ አንድ ቦታ መጽሐፍ ቅዱስ ላይ ነብያቶች አንዱም እንኳን አደራ ክርስቲያን ሆኖ ያለ የለም። አምላክ የትኛውም ቦታ ላይ ክርስቲያን ሆኑ ብሎ አልተናገረም። አንድ ነቢይ ተጠቅሶ በመጽሐፍ ቅዱስ ታሪክ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ነቢይ ተጠቅሶ አከሌ ነቢይ ክርስቲያን ነበር የተባላለው የለም። ቁርዓን ላይ ስትመጡ ግን ለነዚህ ሁሉ ጥያቄዎች መልስ የምታገኝት ቁርዓን ላይ አምላክ ራሱ ደንቅ ጎታል። ነቢያቶች ራሱ ሙስሊሙ ሆኑ ብለው ሰብከዋል። ነቢያቶች ራሳቸው እኔ ሙስሊም ነኝ እያሉ ይናገራሉ። አያቸው እኔ ሙስሊም ነኝ ኖሕ ምን አለ? ወኡሚርት ወን አኩነ ሚና ልሙስሊሚን እኔ ከሙስሊሞች እንደሆን ታዘዝኩ አለ። መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ያለ ነቢይ ያለ ወይ? የወልድ ያለ ሞፍ አንድ እንኳ ታሪክ አሁን ለተናገርኩት ሁሉ ለእያንዳንዱ ማስረጃ ላሳይ። ነቢያቱ ለመሆኑ ኖሕ እኔ ሙስሊም ነኝ ብሏል ወይ? አዎ ብሏል። አብርሃም ሙስሊም ናቸው ይላሉ ቁርአን? አዎ ቃል በቃል ይላል። አንድ ነቢይ ጠቅሶ ግን መጽሐፍ ቅዱስ አከሌ ነቢይ ክርስቲያን ነው ብላል ወይ? ላ በፍጹም የለም። አብረሃም ሙስሊም ነው የሚል ቃል በቃል ግን አሳያቸዋለሁ። ነቢያቶች ራሳቸው ሙስሊም ሁኑ እያሉ ልጆቻቸው ሲሰኩ እናያለን። ያዕቆብ ልጆቹን ሙስሊም ሆናችሁ እንጂ እንዳትሞቱ ይላቸዋል። ቆይ ላሳያቸው፣ አብሽር ለተናገርኩት ማስረጃ። ያዕቆብ ምን እንዳለ ተመልከቱ፣ ልጆቹን ምን እንደሚላቸው በእርሷን በህግጋት ይቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ምን አለ ያዕቆብ ለልጆቹ? ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቷላቸው አላቸው። እያሰላም ያዕቆብ ለልጆቹ ምን አላቸው? አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቷላቸው አላቸው። ይሄን መጽሐፍ ቅዱስ ይሄን ቁርአን የጻፉ ማነው? ለምሳሌ አንተ ይሄን ተርጉማ አሳየህ። ማነው የጻፉ? ማነው የጻፉ? አንደኛ ደግሞ አሁን እዚህ ጋር ትክክለኛ እምነት ሙስሊም ነው የሚለውን ጠቅስላ ያለ ያልከኝ ይሄውን ያሳየኸኝ ይሄ ነው አንደኛ ነው። ነብያቶች እንደሰበክሁት ቃል በቃል እያሳየኸው ነው አንተ። ይሄን መጽሐፍ ቅዱስ ላይ ግን ልታመጣው አትችልም። በጣም የሚያሳዝነው አንድ ሺህ ከጻፎ ወይ የታሪክ መጽሐፍህን ገና ደረድርልህ፣ ከሱ ከገዛ መጽሐፍህ ላይ ይሄ ጥያቄ የሚመለስ አንድ ታገኛለህ። ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ነብይ መጽሐፍ ቅዱስ ላይ ልጆችን ሊሆን ይችላል ትውልዱን ክርስቲያን ሆኑ ብሎ ያዘዛለ ልክ ያዕቆብ ሙስሊም ሆኖ ብሎ እንዳዘዘ ያላመልስ፣ ዛሬ ክርስትና አልተፈተሽ ነው። ራ የተወደደ ቢኖር መስቀሌ ይዞ ይከተላል። ኢየሱስ ክርስቶስ ለምን ወደ ነቢያት ቀጥታ እራሱ እኮ ብሏል። ችግር የለውም ኢየሱስ ክርስቶስን ይላል ማንም ሊሆን ይችላል። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስንም ደም ሩትና አንድ ነቢ ክርስቲያን ሁኑ ብሎ ያዘዛል ወይንስ የለም? መጽሐፍ ቅዱስ ላይ እሺ፣ ችግር የለም፣ አውጣለሁ። አሁን የጠየኩልን መልስልኝ። ይህም መጽሐፍ ቅዱስ የጻፈው አሁን ያሳየኸን ማን የጻፈውበል ክርስቲያን ሆኑ ብለ ያዘ አንድ ነቢይ መጽሐፍ ቅዱስ ላይ። ይሄንን ቁራን የጻፈው ማነው? አንድ ይሄንን ጨርስና ወደዚያ ትሄዳለህ። አውጣው፣ መጽሐፍ ቅዱስ ላይ አንተ ንገረኝ። ይሄንን ቁራን የጻፈው ማነው? ቀጣዩን መልሰዋለን። አሁን አውጣው። Ja. Mhm. ማስረጃ ያወጣ ነው። ሌሎች ዝም በሉ። የእሱ ነው እድሉ። አሁን እሺ ጊዜ መስጠት ያማ ትልቁ ላይ ነው። መጀመሪያ አንተ ንገረኝ፣ ይሄን ቁርአን የጻፈው ማን ነው? አሁን ያስነበብከኝ ቁርአን የጻፈው ማን ነው? የላትም ክርስትና መልስ ማለት ነው። በጣም እናመሰግናለን። እሺ አንዴ ንገረኛ፣ ይሄን ቁርአን የጻፈው ማን ነው? አሁን ያስነበብከኝ ክርስትያኑ አላችሁ

አንደኛ አምላክ እንደደነገገው ቃል በቃል በቁርአን ላይ ይናገራል። መጽሐፍ ቅዱስ ላይ እንደን ሂደን እግዚአብሔር ክርስቲያን ሆኖ ብሎ አንድ ጊዜ አንድ ጊዜ፣ ለምንድን ነው ራሳችሁ ብቻ ማታወሩት? ጠየቀ ጥያቄ እኮ ከቁርአኑ ማን የጻፈው አለ እሱን አንድ የሆነ ልጅ አዛ እንዲያደርግ ልንገራሽ ከሻፍ ከሻፍ እሺ። ስለዚህ በአጭሩ ብላቸው ምንድን ነው ወላሂ አምላክ ካልደለገገው ነቢያቶች ካልሰበኩት መንገድ ጉጡ አለይኩ ሰላም ከሻፍ ሀያ አምላክ ካላዘዘው ካልደነገገው ነቢያቶች ተቀብለው ከአምላክ ካልሰበኩት መንገድ ስህተት መንገድ መሆኑን ወ እኛም እናንተም ልናውቅ ይገባል። እምነት ተደንግጎ ሊሰጥ የሚገባው ከአምላክ ዘንድ ነው፣ በነቢያት በኩል ነቢያቶች ሊሰብኩት ይገባል። ተስማማን በዚህ እንደሱ ከሆነ ሁለታችንን መጽሐፋችን ላይ ሄደን እግዚአብሔር ክርስቲያን ሁኑ ብሎ አዟል ወይ? ነቢያቶችን ላ የለም። እሺ ነቢያቶች ክርስቲያን ሁኑ ብለው አዟል ወይ? ላ የለም፣ መጽሐፍ ቅዱስ ላይ። ወደ ቁርአን ብትመጡ ግን ይሄን ነገር መልስ ታገኝታላችሁ። አምላክ እራሱ ደንግጎታል ወይ ለእኛም ለነቢያት? አዎ ቃል በቃል ራሱ እኔ እስልምናን ሃይማኖት ብቻ ደነገኩላቸው እያለ ይናገራል። ለእኛ ብቻ ነው ወይ? ላ አይደለም። ኖህን እያለ ይጠቅሳል፣ አብርሃምን ይላል፣ ሙሴን ይላል፣ መሲሁን ክርስቶስን ይዛል። እነዚህ ታላላቅ ነቢያት ሉልዐዝ ይባላሉ ከኛ ዘንድ። እነዚህን ታላላቅ ለናሙናነት ጠቀስና እነዚህ የቀደሙት ነቢያት ሁሉ ኢስላምን ደንግጌላቸዋለሁ እያለ ይናገራል። እነዚህ ነቢያቶች ስናያቸው በቁርዓን ላይ ሙስሊሞች ሆኑ እያሉ ህዝቦቻቸው እንደሰበኩ እናያለን። ቻለ አለ። ስለዚህ አምላክም ነቢያቶች ክርስትና ላይ ስንሄድ ክርስቲያን ሆኖ ብሎ አምላክ አላዘዘም። ነቢያቶችም ክርስቲያን ሆኑ ብሎ አላዘዘም። ታዲያ ማናዟቸው ነው? ማን ነው ክርስቲያን እንድትሆነ ያዘዛቸው? ቆም ብላቸው አስቡ እንጂ መጽሐፋቸውን ዞር ብላቸው ተመልከት እንጂ አምላክ ካልደነገገው ነቢያቶች ካልሰበኩት፣ ይህ የዲያብሎስ መንገድ ነው። በፍጹም ይሄ አምላክ እና የነቢያት መንገድ አይደለም። ነቢያትና አምላክ ትክክለኛውን መንገድ ለህዝብ ገልጸዋል። ቶች አለ ነው ያን ፈልጋችሁ በመጽሐፋችሁ ላይ ቢያንስ አገኙት። እግዚአብሔር የቱጋ ነው ክርስቲያን ሆኖ ያለው? ነቢያቶች የቱጋ ነው ክርስቲያን ሆኖ ብሎ የሰበኩ? ለምድረ ክርስቲያን ሆንኩት ብላችሁ ራሳችሁን ጠይቁ። ያየሽ ጥያቄ ያለ መጠየቅ ይችላል። ዳዊት ገነት

እሺ ትጂ ሰላም፣ ሁሱ። ሰላም ነው። እንዴት ነሽ? አለን። እኔ እንኳን በውስጥ እንድታወራኝ ፈልጌ ነበር። እሺ እሺ ጥያቄ ያለው ክርስቲያን ካለ ግባት ይችላል። ደስ ያላችሁ መጠየቅ ትችላላችሁ። ትረት ተረት እየተናገርክ ነው የምናዳምጠው። ወላ ይገርም

አሁን ያልከው ቃል አንተ አይደለም የጀመርከው። በነቢ ስ ላ ሰለም ጊዜ ቀጥታ ካህድያኖች የተናገሩት ነገር ነው። ታች አለ አለ ቃል በቃል ምን ያክል ቁርአን እውነተኛ እንደሆነ ትረዳላቸው። እነዚ ካህድያኖች ያሉትን እነዚህ ቃል በቃል ይደግሙታል። እዚህ ጥያቄ ያለው ገብቶ መጠይቅ ተረት ማን እንደሆነ የታሪክ መጽሐፍ ራሱ መጽሐፍ ይናገራል ከፈለክ ላሳይህ እችላለሁ አንተ የምትከተለው የታሪክ መጽሐፍ ነው ይህ የተናገረው ማን ነው ከተባለ ራሱ ሉቃስ ነው እ የታሪክ መጽሐፍ ነው የጻፍኩት ብሎ ተናግሯል ሳይዜ እ ላሳ ጀባ ልበለ እስኪችል ጥቅስ ትት ሉቃስ እኔ የታሪክ መጽሐፍ ነው የጻፍኩት ብሏል። እና አላሳየ ተረት ተረት ማንም እንደጻፈ እዚህ ጋር ይነግረና እንጂ በመንፈስ ቅዱስ ምር ይጻፍኩ ምናምን የለም የለም። ያው እና ሉቃስ ሉቃስ ወንጌል ምዕራፍ አንድ ምን እንዳለ ጉሩ ተመልከቱ። ቅዱሳን ጸጋው የበዛላቸው በጸጋው የምትኖሩ ሁሉ ተመልከቱ። የሉቃስ ወንጌል ይላል የከበር ክቴዎፍለስ ሆይ፣ አለ። ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን ያሰላ የታሪክ መጽፊያ ታሪክን በየተራው ለማዘጋጀት እንደሞከሩ አለ። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ፣ መንፈስ ቅዱስ ገለጸልኝ ላላላላ መልካም ሆኖ ታየኛል፣ እንዲጽፍ አያቸኋል የምን መጽሐፍ የታሪክ መጽሐፍ ራሱን ነው ይህን ታሪክ እንድጽፍልህ መልካም ሆኖ ታየኝ አለ የታሪክ ተረተረት መጽሐፍ ይሄ ነው ከይቅርታ ጋር እንዳመጣታችሁ ነው መመልስላችሁ እንዳይነብራችሁ ለማወቅ የሚመጣ ሰው ካለ? ረጋ ብለን ሁሉን እናስረዳለን ችግር የለም እንግዲህ ታሪክ መጽሐፍ የተረተር ካልክ ማን ተረተረትና ታሪክ እንደሆነ እዚህ ጋር አሳያለሁ ሁሉን ተከታተያ አለ ተመልከት፣ የቃለው አገልጋዮች እንዳስተላለፉልን አለ አስተላልፈውለትን እጅ እሱ የቃለው አገልጋዮች መካከል እንዳልሆነ ራሱን ገለጠ፣ እውነቱን አልዋሸም። እዚህ ጋር ክርስቶስ 12 ደቀ መዝግሮችን መርጦ ነበር፣ ሉቃስ ከነሱ ውስጥ የለበትም። ከነሱ ውስጥ የለበትም። እንዳስተላለፉልን አለ አስተላልፉልኝ ከተባለ ሰነድ ያስፈልጋል። ሪጃል የሚባል ነገር አለ በእኛ በኢስላም። ቡኻሪ መጥቶ ከነቢ ስ ላ ለም እንደተላለፈልኝ ቢል አንሰማውም ነበር ገብታቸዋል አይደል ነገር ግን እስከ ነቢዩ ስለ ላ ለ ስለም ድረስ ያስተላለፉለትን አካሎች ሰነዶችን ሪጃሎችን ይጠቅሳቸዋል አከሊ አከሊ አከሊ ብሎ ቁጭ ቁጭ ቁጭ አድርጋቸዋል ሉቃስ እንደዚህ አድርጓል ወይ ላ የለም በአንተና በኢየሱስ መካከል አለ ብትሉት ላ የለም አልጠቀሰም እንዳስተላለፉልን ብሎ የተናገሩ አስተላለፈልህ ካለ አንድ አካል ማናቸው ያስተላለፉልህ ተብሎ ሰነድ ይጠየቃል አረን እንደ ያ